ሰበር ዜና በርካታ የኢራን ጦር ጄኔራሎች አሜሪካ በሀገራቸው ላይ ለፈጸመችው ጥቃት ቆራጥ ምላሽ እንደሚሰጡ አስጠነቀቁ የኢራን ጦር ዋና አዛዥ አሚር ሀታሚ የጦር መኮንናቸውን በወታደራዊ ክፍል ሲያነጋግሯቸው የሚያሳይ ቪዲዮ የአገሪቱ ሚዲያ አውጥተዋል አሜሪካ ከዚህ ቀደም በኢራን ላይ በፈጸመቻቸው ወንጀሎች ቆራጥ ምላሽ ሰጥተናል እና ሚያውኑም ተመሳሳይ ይሆናል ብለዋል። የኢራን ጦር ኃይሎች ዋና ኢተማጆር ሹም አብዱራሃማ ሙሳቢ በበኩላቸው አሜሪካ በፈጸመችው ጥቃት በቀጠና ባሉ ወታደሮቿ ላይ ጦራቸው ማንኛውንም እርምጃ ሊወስድ የሚችልበትን እድል ከፍታለች ብለዋል። ኢተማጆር ሹሙ አክለውም ኢራን በፍጹም ወደኋላ አትመለስም ብለዋል። ስላዳመጣችሁኝ ከልብ አመሰግናለሁ። ቻይናሉን ፎሎ በማድረግ ቤተሰቡ እንድትሆኑኝ ከልብ እጠይቃችኋለሁ አመሰግናለሁ።